ሰላም በጣም ከባድ ችግር ውስጥ ነው ያለችው በሞት እና በሽረት መካከል ትገኛለች ማለት ነው። እንግዲህ ሰላም አተሳሳት መንገድ ሄዳለች። ህይወቷን የሚያሳጣ ነገር ነው እየፈጸመች ያለችው። እንግዲህ እኛ ሴቶች ላይ በጣም አስቸጋሪ ነገር ይፈጠራል። እሱም ደግሞ ሳን ሳይፈለግ እንግዲህ የሚፈጠር እርግዝና በጣም ከባድ ነው። ሰላም እንግዲህ ያ ነገር ነው የደረሰባት። መጀመሪያ እንግዲህ አማት ነበር ሲያማት። ሀናን እንግዲህ የእርግዝና ምልክት ነው የምታደርገው የማይብሽ ነገር ስትላት ሀናን እየተሰደበችት ነበር። የምን እርግዝና ምታዋሪ እያለች ነበር እንግዲህ እየተቆጣቸት ያለችው። ማን ነገር ግን እንግዲህ ሲጨንቀት ሰላም ሀና የአባቷን ሕክምና ያስጀመረችበት ሆስፒታል ዶክተሩን ስታስልክ ቁጥር ሄዳ አናግረው ነበር ማለት ነው። ስታናገረው እንግዲህ ለጊዜው በጣም መጥፎ ስሜት ውስጥ ነበረች። እንዲሁም ዶክተሩን በጣም እያስቸገረችው ነበር። ውጤቱን ንገረኝ እያለች እያጣደፈችው ነበር በስተመጨረሻ ምን ነገር አለበትና ውጤቱ እንግዲህ ህጉዝ እንደሆነች እንደሚያሳይና የዘጠኝ እቃን እንትን ሳምንት ልጅ እንደያዘች ወይም ደግሞ ነብሰ ጡር እንደሆነች ነገረ ማን ነው። በጣም ስሜቱ ከባድ ነው። አሰላሙ አሌይኩም ወረሕመቱላሂ በረካቱ ድን የተከበራችሁ ድር ሰዎች እንዴት ናቸው? ከኔ ካሉ ሰላም አልሐምዱልላሂ ረቢል አለሚን ያለችሁበት ለሰላማችን ያብዛላችሁ ከመጥፎ ነገር ሁሉ አላህ ይጠብቃል፣ እያልኩኝ እንግዲህ ሰላም በጣም ታሳዝናለች። በእውነት በጣም ልቤን የሰበረችው ከባድ ነው። ብቻ በጣም ከባድ ነው። የኛ የሴቶች ጉድ ከባድ ነው። በእውነት በጣም ነው ያሳዘነች፣ ምስኪን ግን እንደዛ ሆና ደግሞ ለቤተሰቦቿ መጨነቋ ማለት ነው፣ ማለቴ እናቷ ብትሰማ ፍቅሯን ትናንትና ገና አገኝታ ፍቅሯን ገና ጀምራ ከኔ ጋር ይህን ነገር ስትሰማ ምን ያክል እንደምትጎዳ አስበው። በዛ በሞትና በሽረት ውስጥ ሆና ግን ሀና ለእናቷ ስልክ ደውልና ይህን ነገር ይስሙ ስትላት እናቴ መስማት የለባት እኔ መሞት አለብኝ እያለች እንግዲህ በጣም ከባድ ውሳኔ ውስጥ ወይም ደግሞ ችግር ውስጥ ናት ማለት ነው። ሰላም እንግዲህ ሀኒዬ እንግዲህ የምናሴ እናትን ደግሞ የሰላም እናትን መቶ ሺህ ብር ተላከችላት። በኋላ ያው እንግዲህ ነግራታለች። ሀኒ ደግሞ አባቷን ህክምና እንግዲህ አስጀምራለች ማለት ነው። ሀናም ደግሞ መቶ ሺህ ብር እንደላከችላት ምን እንደሰጠቻት አባቷን አልሰማሁም ነበርና፣ አባዬ ትናንትና አስጨነቅኩሃልን ትናንትና ማታ ነገሩን ሰራት ጣላ እኮ አልነግረን ብዬሽ ነው እያለቻቸው ነበርና ምንድን ነው ነገሩ ያስጨነቀሽ? ሲባት እንግዲህ መቶ ሺህ ብር እንደላኩላት እና ምስሉ ምንድን ነው እያሉ ነበር። እሱም እንዴት ይህንን ላኩልሽ ይህን ሁሉ ብር እያሏት ነበር። ይህን አባት እንግዲህ በተመረቀችበት ወይም ደግሞ በሙያ እንደምትሰራ ነው የነገረቻችው ከዚያ በኋላ እንግዲህ ሀኒ አባቷን ሕክምና እየተከታተለች ነበር። ወደ ዶክተር ሄዳ የቀረውን ነገር ሰምታና ና የምግብ ጥረት እንዳለባቸው ነግራት ያን ማስተካከል የፈቀና እያለች ነው ማለት ነው። እንግዲህ ከነ ምናሴ ቤት መጣ። ይህኒ እንግዲህ ከምናሴ እናት ጋር በጣም ውዝግብ ውስጥ ነበረች። ማለት ምክንያቱም ይሄን ነገር ታውቃለች የእርግዝና መሆኑን ሀኔ ታውቃለች። ነገር ግን እንደተናገር ደግሞ መናገር አትችልም ማለት ነው። እና ሰላምን ሆና ነው ብላ እንግዲህ ይህኔ የሰላምናት ስትማከራት ድንግጥ ነው ያለችው ማለት። ምክንያቱም ውስጧ የጠረጠራት ግን ደግሞ መናገር አትችልም እና ከዚያ በኋላ እንግዲህ ልጄን ባላጣት እያለች እንግዲህ የሰላም እናትም በጣም ተጨንቀው ነበርና ስራ እንድታገኝ ያደረገቻት። ከዚያ በኋላ እንግዲህ እሷ ምንድን የወሰነችው ሰላም ሀኒ የሆነ ነገር እንድታገዛ ነበር የወሰነችው። ማን እሱ ደግሞ ዶክተሩን ሄጂ አጣልቼ የፈራ ነው ነገር ደርሷለ እርግዝና ያልሆነ ነገር ተፈጽሟለ ብላ እያለቀሰች ነገረች ማለት ነው፣ ሰላም ለሀኒ ከዚያ በኋላ እንግዲህ አንድ ነገር ተባበሪኝ አለች። ምንድን ነው ስትላት፣ ይህን እርግዝና የሚያሳግድልኝ ዶክተር ፈልግልኝ፣ ቤተሰቦች ይህንን ጉድ መስማት የለባቸውም፣ ነውር ነው እያለች በጣም ተጨንቃለች ማለት ነው። ግን ኃጢአት እንደሆነና ማውረድ የማትችል ይህን ነገር ደግሞ ምንድን ምታደርገው ሀኒ እየነገረች ነበር። እንግዲህ በጊዜው እንደዛ ሲያጉላላት እስኪ ንገረኝ አታጉላለኝ እያለች ራሱ ዶክተር ጋር እየተጣሉ ነበር። ምን ሆነች ነው? ትናንትና እኮ በጣም ተቆጥተሽ አረቀሰሽ ነው የእርሽው እያለን ነበር እና እና እርግዝና ልጅ እኮን ያረገሽው እያላት ነበር እና እንዲሁም ደግሞ ባላለሽ ቃፊ ላያለሽ ምናም እያሲያዋጣ እሷ ደግሞ ይህን ነገር አልጠየቀኝ ውጤቱን ነገር እያች ዶክተር እየሰደበችው ነበር ማን ነው ውጤቱ እንግዲህ ሲነግራት በጣም ነበር ስሜቱ ከባድ የሆነባት ማለት ነው። እንግዲህ እሱንም ለምነዋለች እንዲያስወግድላት እርግዝናውን እንዲያጠፋላት ነበር ለመነችው። እሱ ደግሞ ማድረግ እንደማይችል ነገራት፣ ዶክተሩ ማለት ነው። ከዛ መታ ነው እንግዲህ ቤት ውስጥ ሀኒ መታ። ሀኒ እንግዲህ የነገረች ማለት ነው። ሀኒ ጋር ደግሞ ተስፋ ነበራት፣ ምክንያቱም ሌላ ዶክተር

እዛ መድኃኒት እንግዲህ ልትገዛ ሄዳ መድኒት ገዝታ ትመጣለች ማለት ነው። ሰላም ማለት ነው እናቷ ወጣ ስትላት ሀኒን እዚ ደርሽ መጣው ብላ ትሄድና መድኒት ገዝታ ትመጣለች ማለት ነው። ሰላም እንግዲህ ይህን ነገር ለማጥፋት ማለት ነው ከመጣች በኋላ እንግዲህ እናሽጡ እንደ ምንም ብላ እየሳቅሽ እየተጫወተች ወደ ክላሷ ገብታ መድኃኒቱን እንግዲህ አስቀምጣ እያሰበች ነበር እንዴት ማድረግ እንዳለባት ማለት ነው። ወዲያውኑ ደግሞ እናይቱ ጋር እየተጫወተች እያረሳሳች እናይቱ ጋር በጣም ፒስ ሆነች ማለት ነው። የውስጡን በውስጡ አድርጋ ማለት ነው። ከዚያ በኋላ እንግዲህ በማግስቱ እናይቱ ተነስታ ስራ ስትሄድ ሀኒ እየማመጣች ነበር ወጧን፣ ጠዋት ነበርና ሰላም እንግዲህ ተኛለሁ ሂጂ ብላ እናቷን ስትሸኛል ከዚያ በኋላ ይህን ነገር ያደረገችው ማን ነው? መድኃኒት ተጠቅማ እንግዲህ ሽንት ቤት ገብታ መድኃኒት ተጠቅማ፣ ሰው እንግዲህ በጣም ከባድ ነው ስሜቱ። ምክንያቱም በጣም ህመማ ስላለው በጣም አልቻለችም። በአደጋ ላይ ነው የወደቀችው ማለት ነው። በዛ ላይ ደም ፈሷት አለ እና እናይቱም ሄዳለች ሰው ቤት እንደ አለመኖር ናይታን፣ ይህን ነገር ያደረገችው ሰላም ማለት ነው። እንግዲህ እንደዛ ሽንት ቤት ወርቃ ስትንፈራፈር ማነው የደረሰው? ሀኒ ናት። ሀኒ እንግዲህ ከአባቷን ከኢና ምናምን ነገር ተቀብላ ከሆስፒታል ወደስራ ስትመጣ ቀጥታ ስትገባ ሽንት ቤት ያገኘቻት ማለት ነው። ራሷን መቀመጥን መቀመጥም መነሳትም በማትችልበት መካከል ያገኘቻት። ከዚያ በኋላ ሀኒን በጣም ደነገጠች። ያስደነገጠ በእውነት በጣም ከባድ ነው። አንንቴ እንግዳ እንግዲህ እናት እናትሽ ጋር ልደውል ስትላት፣ ሰላም እንግዲህ ለእናቷ ነው የተጨነቀችው። እሷ ሞትና ሽረት አልታያትም። በሞትና በሽረት መካከል ሆና ለእናቷ እንዲያደው ይልናት እንዲያደው ይልን እናቷ ተጨነቃለች ማለት ነው። እዚሁ መሀል እንግዲህ ሀኒ ደውላለች። ቀጣይ እንግዲህ እና ያጣብቃለም ማለት ነው። ብቻ ሰላም እንግዲህ በሰላም ሰላም እንደምትሆን ተስፋ አለን። የሰራችሁ ስራ በጣም ትክክል አይደለም። ብቻ ሴቶች እንግዲህ በሴት ላይ ከባድ ነው ይህን ነገር ሲፈጸም። የሰራችሁ ስራ ግን ትክክል አይደለም። እንደዚህ ነገር ከባድ ነው እና በሰላም እንግዲህ ሰላም ጤንነቷን እንዲመለስላት ተስፋ አለን። ላታችሁ ግዜ ሰዎች ከምን ሆነ ነገር ላለ ይጠብቀን ማለት ነው። ወየላችሁ በሰላማችሁ ሁኑ። ሰብስክራይብ ላይክ፣ ሼር ያደርጋችሁ ቤተሰብ ሁኑ። ቀጣዩን እንጠብቃለን። ሰላም በሰላም ከራሷ ጋር ሆና ሰላም ሆና ጤናዋ ከመስ እንደምትመጣ ተስፋለን ማለት ነው ውድ ቤተሰቦቼ